ከ160 በላይ የዓለም ሀገሮች የፈረሙበትና እንደ አውሮፓውያኑ አቆጣጠር በ1982 የወጣው ዓለም አቀፍ የባህር ሕግ የዓለም ሀገሮች የባህር ክልልና ወሰንን በምን መንገድ መጠቀም እንደሚገባቸው መሠረታዊ መርሆችን አስቀምጧል። ሕጉ የአንድ ሀገር የውኃ ክልል ከባህር ጠረፍ እስከ 22 ኪሎ ሜትር ድረስ ያለውን የውኃ አካል ያጠቃልላልም ይላል። ከዚህም ባሻገር አንድ ሉዓላዊ የሀገሮች የባህር ክልል ላይ የትኛውም ሀገር ለሰላማዊ ጉዳይ እስከሆነ ድረስ መተላለፊያ ሊከለከል እንደማይችልም ያስረዳል። በዓለም አቀፍ ሕግ መሠረት በተባበሩት መንግስታት ድርጅት የባህር በር ህግ መሰረት የባህር በር የሌላቸው ሀገሮች በአካባቢያቸው ካለ የባህር በር እኩል የመጠቀም መብት አላቸው የሚለው እኩል ነው። እንግዲህ እኩል ማለት ባህር የማንም አይደለም፣ የዓለም ህዝብ ስክ እንደመሆኑ መጠን ኤርትራ የአሰብ ወደብ አላት፣ ጅቡቲም ሶማሊያም በተመሳሳይ አላቸው። ቀይ ባህርን መነሻ ማድረግ እኛም እንደነሱ እኩል የመጠቀም ዓለም አቀፋዊ መብት አለን። አሳ እስከ ማርባት መብት አለን። ራይት ቱ አክሰስ ኤንድ ፍሪደም ኦፍ ትራንዚት በ125 ንዑስ አንቀጽ 1 ላይ በደንብ ማየት ይቻላል። ሁለተኛ 125 ንዑስ አንቀጽ 2 ላይ ትራንዚት ኦን ተርምስ አግሪድ ቢትዊን ስቴትስ ይላል። ይህ ማለት የባህር አጠገብ ያለው አገርና የባህር በርን የሚፈልግ አገር የሚስማሙባቸው ጉዳዮች ይኖራሉ ለመተላለፍ ማለት ነው። ከዛ ውጪ ግን ምናልባት አንቀጽ 127 አካባቢ የባህር በር አጠገብ ያሉ አገራት የባህር በር የሌላቸውን አገራት በነሱ ድንበር ውስጥ በሚያልፉበት ጊዜ ምናልባት የተወሰኑ ቀረጦችን ሊጭኑባቸው ይችላሉ እንጂ መተላለፍን መከልከል አይችሉም ይላል። ታዲያ ኢትዮጵያ እነዚህን ዓለም አቀፍ ህጎች መሰረት አድርጋ የባህር በር ጥያቄን ካነሳች በኋላ በታሪካዊ ጠላቶቿ በኩል ይህን እንቅስቃሴዋን ለመግታት ሙከራዎች ሲደረጉ ይታያል። በተለይም ከግብፅ የውጭ ጉዳይ ሚኒስቴር በኩል ተደጋግሞ ከቀይ ባህር ጋር ከሚዋሰኑ ሀገሮች ውጭ ያሉ ማንኛውም ሀገሮች ቀይ ባህርን መጠቀም አይችሉም የሚል ተቃውሞ ይሰማል። ይህ ግን ምንም አይነት ህጋዊ መሰረት እንደሌለው የህግና ፖለቲካ ሳይንስ ባለሙያዎች ያነሳሉ። ቀይ ባህርን ሳዑዲና ግብፅ ብቻ ናቸው ማስተዳደር ያለባቸው ቀይ ባህር ላይ ደግሞ ደህንነትን ለመጠበቅ ደግሞ ግብጽ እና ኤርትራ ብቻ ናቸው መሰማራት ያለባቸው የሚለው አባባል በዓለም አቀፍ ህግ ተቀባይነት የለውም። አንደኛ ህጋዊ መሰረት የለውም። ሁለተኛ ሀሳቡ ከምን ይመነጫል ተብሎ ደግሞ መገመት ይቻላል። ይሄ ፓወር ፖለቲክስ የምንላቸው አባባሎች አሉ። የፓወር ፖለቲክስ ኮንሰምሽን ደግሞ በህግ የማይደገፍ ከሆነ ተራወሬ የሆነ ነው የሚቀረው ማለት ነው። በእርግጥ ይህ ህጋዊ መሰረት የሌለው የግብፅ ተደጋጋሚ ጩኸት ከጀርባው ሲታይ በቀጠናው የኢትዮጵያን ሀያልነት ለመክታት የሚደረግ ሩጫ ሆኖ እናገኘዋለን። በቀጠናው ያላትን ሀገራዊ ደህንነትን ያረጋግጥላታል፣ ለሌሎች ሀገሮችም ደህንነትን ያረጋግጣል፣ የንግድ ቀጠናዊ ደህንነትን ያረጋግጣል፣ በቀጠናዋ ያላትን ተሰሚነት ያስከብራል፣ ክብደቷን ይጨምራል ብሎ መውሰድ ይቻላል። ሀገራዊ ክብደትን ስለሚጨምርና ተሰሚነቷ ከፍ ይላል። ይሄ ምናልባት ለእነ ግብፅ በምስራቅ አፍሪካ እኛን የበላይነት ብሎ ለሚያስቡ ሰዎች የእግር እሳት ሊሆንባቸው ይችላል። ስለዚህ በፖለቲካው ዓለም የነበረ ዶሚናንስ አለን የሚለውን በመግለጫዎች ጋጋታ የማስጠበቅ ፍላጎቶችን ያሳዩበት ነው ብሎ ማየት ይቻላል። ይህ የግብፅ አካሄድ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት ያነሳችውን ጥያቄ ለራስ ፍላጎት በማጣመም የጀመረችውን ጠባጫሪ መንገድ ኢትዮጵያ በብልሃት እየመከተችም ትገኛለች። የሀገራችን ጠቅላይ ሚኒስትር በማናቸውም መንገድ ለባህር በር ብለን ወደ ጦርነት አንገባም የሚል ሰሞኑን መግለጫ ሰጥተዋል። ስለዚህ ሌሎች ወደ ጦርነት የሚጋብዙ ፕሮፓጋንዳዎችን ያከሸፈ መግለጫ ነው ብዬ ነው ወስደው። ይሄ ይሄ የተቃራኒ ፍላጎትን ቢከብድም ግን በመነጋገር፣ በመወያየት፣ በፖለቲካዊ ድርድር፣ በዲፕሎማሲያዊ ጥበብ ልዩነቶችን ማጥበብ የሚቻል መሆኑን የሚያሳይ ምስለት ያለው መልስ ነው ብዬ ነው ወስደው። ታዲያ ይህንን የትውልድ ጥያቄ ከዳር ለማድረስ በተለይም እንደ ግብጽ ባሉ ታሪካዊ ጠላቶች በኩል የሚሸረበውን ሴራ በዲፕሎማሲያዊ መንገድ ማክሸፍ እንደሚገባ ምሁራኑ ያነሳሉ። ዲፕሎማሲ ስንል ተጽዕኖ መፍጠር ነው። አንድ አገር ብሔራዊ ጥቅማ እንዳይሳካላትም ተጽዕኖ መፍጠር ራሱ የዲፕሎማሲ ስራ ነው። ሌላው ደግሞ የባህር በር እንዳያገኙ ወይም ብሔራዊ ጥቅማቸው እንዲሳካላቸው ተጽዕኖ መፍጠር ራሱ የዲፕሎማሲ ስራ ነው። እንደምታውቀው ግብጽ አሁን ሰሞኑን ከጅቡቲ ጋር ከሱዳን ጋር ከኤርትራ ጋር ይታወቃል፣ የተለያዩ ስራዎችን እየሰራች ነው ያለ ነው ያለችው። ይህም የኢትዮጵያ ውስጥ ያለውን ችግር እንደ ድክመት በመቁጠር በዛ አጋጣሚ ኢትዮጵያ የባህር በር ማግኘት የለባትን ብላ ግብጽ ታሪካዊ ጥላታችን የጎረቤት ሀገሮችን የተለያዩ የማሳመን ስራዎችን ስራ እየሰራች ነው ያለው። ይህንንም ማክሸፍ አለብን፣ በጣም ጥልቀት ያለው ዲፕሎማሲያዊ ዘመቻዎችን ማካሄድ ያለብን ይመስለኛል። ትብብርን በማብዛት ሁለተኛ፣ ሪጂናል ተቋሞቹን መጠቀም ለምሳሌ የአፍሪካ ህብረት አለ፣ የምስራቅ አፍሪካ ኢጋድ አለ፣ እንደዚሁም ኢኮዋስ፣ የምስራቅና ደቡባዊ አፍሪካ የኢኮኖሚ ትብብሮች አሉ። ሌሎች ተቋማትን፣ የሁለትዮሽን ንግግርንም በማጠናከር በዲፕሎማሲያዊ ዘመቻ የመጠቀም ፍላጎቷን እያረጋገጠች መሄድ ትችላለች ኢትዮጵያ።